ከአቅሜ በላይ ሆን ማልቀስ ጀመርኩ። ከቤት ውስጥ ቁጭ ብዬ አንድ ቀን ጓደኛዬ መጣችና ምን ሆነች ነው አለች። ወደ ቸርች እንሂድ አለች። ቸርች ሂጅ ለወንዱ እንዴት ምን ብዬ ነው የምነግረው አልሄድም አልኩት። እዛ ችግር ለምን ነግራለሁ ምን ይቺ አለች። እሺ ብዬ ከእሷ ጋር ስመጣ እሷ መጣ ዝም አለች። ቢሮ ነበርክ ያኔ እዛ እንዲሁ ነገር ኩልህ አምነሽ ነው የመጣች ነው አል አዎ፣ ምኜ ነው የመጣሁት አልኩ። እዛ በጌታ በኢየሱስም ከአሁኑ ሰዓት ጀምሮ መጽንሽ ላይ የሚዋጋ መንፈስ ተመቷል። ከአሁኑ ሰዓት ጀምሮ ጩህ ደቂቃ አላልኩም አምን ብዬ እርኩት። ከእርኩ በኋላ እውነትም ደረቅ አላገኙም። የሚገርም ነው። ጌታ ምንድን ነው ያደረገልሽ? እግዚአብሔር ትልቅ ነገር ነው ያደረገልኝ። እግዚአብሔር እናመስግን፣ እግዚአብሔርን አመስገኑላ። ምንድን ነው ጌታ ያደረገልሽ? እሺ፣ አንድ ወር ከአስራ አምስት ቀን ሲል መፈሰስ ጀመረ። ምንድን ነው የፈሰሰው? ዝና ነው፣ እንደዛ ይባላል። እንደዛ ሲሆን ደግሞ አንድ ወር ሙሉ መቆየት ጀመረ። አንድ ወር በሙሉ ቆየ። እሺ የፈሰሰ ደም አ ከአቅሜ በላይ ሆነ። ማልቀስ ጀመርኩ። በቃ ቤት የውስጥ ቁጭ ብዬ። ከዛ አንድ ቀን ጓደኛዬ መጣችና ምን ሆነች ነው አለችኝ። እንዲሁ እንዲ እንዲው ያለው ብዬ ነገርኩላት። ወደ ቸርች እንጂ አለችኝ። ቸርች እኔ ለወንዱ እንዴት ምን ብዬ ነው የምነግረው? አልሄድም አልኩት። ከዛ ችግር ለምን አይነግራለው ነው እንጂ አለችኝ። እሺ ብዬ ከሷ ጋር ስመጣ እሷም መታ ዝም አለች። ቢሮ ነበርክ ያኔ ከዛ እንዲሁ ነገርኩልህ። አምነሽ ነው የመጣች አልከኝ። አዎ አምኜ ነው የመጣሁት አልኩህ። ከዛ በጌታ በኢየሱስም ከአሁኑ ሰዓት ጀምሮ ማጽነሽ ላይ የሚዋጋ መንፈስ ተመቷል። ከአሁኑ ሰዓት ጀምሮ ምንጩ ደቅ አላልከኝ። አምን ብዬ እርኩት። ከእርኩ በኋላ እውነትም ደረቀ። አላመንኩኝ። ያኔ ቦታ ላይ ሲሄድ እውነትም ደረቀ። የለም ምንም አላገኘው። ውይ እንዴት ነው ብዬ በቃ እየተደሰትኩ ያለው አንድ ቀን ልጅ መፈልግ ለአንድ ወር ሲፈስ የነበረው በአንድ ደቂቃ ተጸልዮ ከሄድሽ፣ ቃል ከወጣ በኋላ የለም። ቤት ሲሄድ የለም፣ የለም፣ አላገኘሁም። ምንም ይገርም ነው። እሺ፣ ከዛ ደስ ያለኝ ደስ ያለኝ ያለው አንድ ቀን በቃ ልጅ መፈልግ ሰው መቆም ይችላል ያልክ ነበር አ እሺ ብለን ከኔ ጋር ወደ ሰባ ሰው ቆመን ቆመን በኋላ ሆዳችሁ ያዙ ተባለን እሺ ብለን ያዘን ከያዘን በኋላ በጌታ በኢየሱስም ሆዳችሁ ላይ ልጅ ተቀመጠ አልክ አመን ብዬ የሄድኩትንም ከዛ እውነትም ተቀመጠ ያው ወልጄ መጥቻለሁ ይዘሽ መታ ዋ ዋ እልልታ ያለው አልክ ወንድ ነው ሴት ነው የወለድሽው ሰት ነው ያለሽው ነጭ ወረዚ አጥያ ለጌታ እልልታ ጭብጨባ፣ ዛሬ አምንን የመጣ መጣ፣ ሀዘን ወደ እልልታ ይቀየራል ብሎኛ። ዛሬ የአንዳንዱን እግዚአብሔር ቤቱን ያንኳኳ፣ የአንዳንዱን ጥያቄ እግዚአብሔር ያንኳኳ፣ እሺ ያንኳኳ ብለዋ በቃል የመጣ ጌታ ይባረ አቤቱ፣ ይችን ብላቴና ወደዚህ እንደ ቃል ስላመጣት ስም ይባረ የሚፈልጋት መርገም እንዳያገኛት ጸለይኩኝ። ለትውልድ መልስ ሆና ትነሳ። እግዚአብሔር አባቶ ሆይ፣ በኢየሱስ ክርስቶስም ልጆች የአንተ ስጦታዎች ናቸውና የሚፈልጋት የሚወረወር ቀስት በሽታ የትኛው ህጋር ርዳት ዘንድ በደም በኢየሱስም ሸፈንኳ፣ በደም ሸፈንኳ፣ በደም ሸፈንኳ፣ በደም ሸፈንኳ። እንወዳለን፣ እናከብርሃለን። ክብር ሁሉ ለአንተ ይሆን። ለአንተ አሳልፌ ሰጠው፣ ዘመኗን ሰጠው፣ ትምህርቷን ሰጠው፣ ወጣትነቷን ሰጠው። በኢየሱስም በቤት እንድትኖር ችን ብላቴና ለአንተ ሰጠው። በጥበብ በሞገስ በእግዚአብሔር ፊት ማደግ እንድትችል በኢየሱስ ስም ባረኳ፣ በያው በኢየሱስ ደም አሜን። ተባረክ ለጌታ አለልህ።